አይነ በሲሩ አፍቃሪ ክፍል አንድ። ሱለይማን አይኖቹ ማየት የተሳናቸው የቀን ጨለማ የሆነበት ሰላሳዎቹን በማለፍ ላይ ያለ ለጉልምስና የተጠጋ ወጣት ነው። ሱለይማን ምንም እንኳ አይኖቹ ማየት ቢሳናቸውም ልቡ ግን በብርሃን የተሞላ ነው። አብሶ ለመሬም ያለው ፍቅር በቃላት የሚገለጽ አይደለም። ከሁሉም በላይ የሚያጅበው መርየምን አንድም ጊዜ እንኳን አይቷት አያውቅም። እሷም አይተዋት አታውቅም። ካናዳ ውስጥ ከሚገኝ አንድ ትልቅ ካምፓኒ ውስጥ የምትሰራ መርየም እጅግ አስደናቂ በሆነ ሁኔታ በአስገራሚ ግጥምጥሞች ተዋወቁ። እጅግ ኃያል በሆነ የፍቅር አክናፎት ውስጥ እየቀዘፉ ይገኛሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ መጥቻ ላችኋለሁ ዛሬ ደግሞ እስኪ ከድራማ ወጣ ብዬ በአዲስ ርዕስ መጥቻለሁ ማለት ነው። አይነ በሲሩ አፍቃሪ የሚል ታሪክ ይዤላችሁ መጥቻለሁ እንደምትወዱት አልጠራጠርም። ሌላ ህይወት፣ ሌላ አለም ፈጥረው በራሳቸው ምህዳር፣ በራሳቸው ምህዋር ውስጥ ሱለይማን ከመላው ቤተሰቡ ጋር በማያውቀው ሁኔታ ተቆራርጧል። እንዴት እንደሆነ እንኳ አያውቅም። በቃ እሱ የሚያውቀው ነገር ቢኖር አንድ ሰሞን እጅግ ውብ የነበረ ህይወት እንደነበረው ነው። እጅግ የተዋበ ደስተኛ ቤተሰብ እንደነበረው፣ ድንገት እንዴት እራሱን እዚህ ደሳሳ ጎጆ ውስጥ ትቢያ ከተሞላ ፍራሽ ውስጥ ከወየበ ቲሸርትና ከአሮጌ ሱሪ እጅግ ከተጨራመተ ጫማና ደቃቃ ህይወት ውስጥ እንዳገኘው በፍጹም ማወቅ አልቻለም። አይኖቹንም ቢሆን እንዴትና ለምን እንዳጣቸው ማስታወስ ተስኖታል። ያይ እንደነበር ግን ያውቃል። ይህንን ማሰብ ከጀመረ አመታት ተቆጥረዋል። አሁን ግን በእነዚህ ችግሮች ውስጥ ተተብትቦ ላይታችሁን መባከን እንዳቆም ከላይ ልዩ ስጦታ ተሰጥቶታል መሪየም በፍቅሯ አክንፋ በኃይል የነደደላት ቀን ሌቱን ያለ እርሷ አልነጋልህ ያለው እጅግ ልዩና ውብ ፍቅር ውብ ፍጥረት መሪየምና ሱለይማን እጅግ የሚያስቀና የፍቅር አለም ውስጥ ናቸው በየቀኑ በየሰዓቱ በየደቂቃው ይደዋወላሉ የእርሷን ድምፅ ለሰዓታት ሳይሰማ መቆየት አይችልም እሷን ብትሆን ስራ ስትገባ ስትቀመጥም ሆነ ስትነሳ ስትወጣ፣ ትደውልለታለች በየደቂቃው። ስልኩን ክፍት አድርጎ የሚጠብቀው የእርሷን ስልክ ነው። ከእርሷ ውጭ ምድር ላይ ሰው የሌለ እስኪመስለው ድረስ በእርሷ አለም ውስጥ ክፉኛ ተነድፎ ሌላ ነጎድጓድ ውስጥ ነጉዷል። ስልኳ ሲጠራ ልክ ከአመታት በኋላ ገና እንደደወለችለት እንጂ ከትንሽ ሰዓታት በፊት ያናገራት አይመስልም። ልክ እንደ ህጻን ልጅ ዓመታትን ወደታች ቁልቁል ተጉዞ ይወርቃል፣ ይደሰታል። የጥርሱ ፍልቅልቅታም ያኔ ፍንትው ብሎ ይታያል። አጃይብ ያሰኛል፣ ያስቀናሉም ጭምር። መሪምና ሱላይማን በጥቂት ጊዜያት እጅግ ውብ የሆነ ፍቅር አሁን ትልቁ ችግር መሪየም በቅርብ ለመምጣት ማቀዷ ነው። ሱለይማን ደግሞ ከዛሬ ነገ እነግራታለሁ እያለ የአይኑ ማየት አለመቻል አልነገራትም። ብዙ ቀናት ዳር ዳር ቢልም እንኳ ልትረዳለት አልቻለችም። ብዙ ብዙ በተቀየጡና በተቀነባበሩ ቃላት ቢያወራት እንኳ ሀቁ ሊገባት አልቻለም። እንዴት አድርጋ ማየት አይችልም ብላ ትመን? እሷ እስትንፋሷ በሙሉ ሱለይማን ሆኗል። እሱም የሌት ቀን ህልሙ እሷ ሆናለች። ይፋቀራሉ የሚለው ቃል ለእነሱ መጠቀም እንደ ስድብ ይቆጠራል። ምክንያቱም ከዛም አልፈው ሩቅ ከተጓዙ ሰነባብተዋል እና ከመፋቀር አልፈው በስትንፋስ ደረጃ የአንዳቸው የመኖር ምክንያት እስኪመስሉ ድረስ ይፈላለጋሉ። ከአቅም በላይ ሱለይማን ከገባበትና ድንገት እንዴት እንዴት ተፈጠረ ፍጹም ከማያውቀው ብቸኝነት ፍንትው አድርጋ ያወጣችው እና ያለፈው ታሪኩን መርሳት ዳግም ያስረሳችው መሪም ነች። ለእርሷም ቢሆን አገር ቤት ያለውን ቆርጣ የጣለችውን ሕይወቷን በብዙ ምክንያቶች ተተብትባ ከብዙ ችግሮች በኋላ አልፋ አልመለስበትም ያለችውን ሀገሯን ዳግም እንድትቃኝ ተቃኝ አሰኛት። ይኸውም የሱላይማን ፍቅር ነው። ታዲያ በቅርብ ጊዜ ወደሱ ለመምጣት ማቀዷን ከነገረችው ጊዜ ጀምሮ ድብልቅልቅ ያለ ስሜት ይሰማዋል። አንዴ ደስ ይለዋል፣ አንዴ ደግሞ እንዳያጣት ይሰጋል። እጅግ የሚያጅበው ደግሞ ሱላይማን እስኪያያት ድረስ ነው የናፈቀው ሱሌይማን እኮ ማየት አይችልም ግና መታ በአይኑ እንደሚያያት ነው እየተሰማው ያለው አይቷት ፍቅሩን እንደሚጠግብ ናፍቆቱን እንደሚወጣ እየተሰማው ነው ግን እንዴት እይታ በተነሱ አይኖቹ ሺ ጊዜ በሚያኛት እንኳ አይኑ ጨልሟል ሊያያት አይችልም በልቡ ላይ የሳላትን ናት ብሎ ያሰባትን እሷን ያገኝ እንጂ መሪየምን ብትሆን ሀገሬ ገብቼ የተውኩትን ዓለም ዳግም እኖረዋለሁ፣ የተበታተነብኝን እሰበስባለሁ፣ ወደ ፍቅር ህይወቴ እመለሳለሁ ብላ ያሰበችው ምናልባት አይኖቹ የሚያዩ እንጂ ማየት የተሳናቸው ሱለይማን አይደለም። እንዴት ትሆን? በቅርብ አቅዳለች። ሱለይማንም ከመሪም ስልክ ውጭ ሌላ ስልክ ጠራ ከተባለ የአንድ ሰው ብቻ ነው። የኦማ ሀለውያ ኦማ ሀለውያ ሱላይማን ሲጠራቸው ኦማ ብሎ ነው። በሀረር የሀደር በሀረር የሀደሬ ባህል ቋንቋ ኦማ እናቴ እንደማለት ነው። ታዲያ ትውልድና እድጌታቸው የህይወት ረጅሙ ጉዟቸው ሀረር የሆኑት በነጻነትና በድፍረት የተሞሉት ኦማ ከዚህ ሰዓት አጠገቡ ያሉ ከጌታው ቀጥለው ብቸኛ አዝናኝ አዝናኝና አጽናኙ ናቸው። ኦማ ይወዳቸዋል። ችግር ሲያጋጥመው አንዳች ነገር ሲካ ውስጡ ድብርትና ባዶነት ሲሰማው ኦማ ጋር ሄዶ ይቀመጣል። ይዘንብ የነበረው ዝናብ ጋብ በማለቱ አካባቢው ነግሶበት የነበረው ዝምታ በጩኸት ተሞልቷል። የመኪናና የሰው ጫጫታ አይሎ ይሰማል። ከከተማው እንደ ከተማው እንደ ወትሮ ሞቅ ደመቅ ማለት ጀመረ። ቀዝቀዝ ብላ የወጣችው ፀሐይ በሂደት ራሷን አሙቃ ለምድር ሙቀቷን መለገስ ጀምራለች። ዝምና ጨጭ ብሎ የነበረው የሰው እርምጃና ሩጫም በሰው ግርግር ተሞልቷል። ባልተቤቶቹ ጥግ ጥጋቸውን ይዘው በዝናብና በበረዶ በብርድ ለታሸው ሰው ትኩስ ነገር ማቅረብ ጀምረዋል ቺፕስ እና የተቀቀለ ድንች ሱካር ነጩን ድንች በሚጥሚጣ በቀሎ ጨምረው ለሰው ማቅረብ ጀምረዋል። ከሴቶቹ መሃል ደግሞ አንዷ ኡማ ነበረች። ኡማ በቀሎ ይዘው ከየቦታቸው ተሰይመዋል። ትኩስ በቀሎ ለበረደው ጥር ስላለው ጥብስ ሊያቀርቡ የበቀሎ ጥብስ ኡማ በገበያው አለም ውስጥ ሆነው በመሸጥ ላይ ሳሉ ድንገት አይናቸው ውስጥ አንዳች ነገር ገባ። ብሌናቸው ላይ ሳይሆን እይታቸው ላይ ሱለይማን። ሱለይማን በፍጥነት እየተራመደ ወደ እሳቸው ሲንደረደር ተመለከቱት። ደንግጠው መቶ ኪሎ የሚመዝነውን ከባድ ሰውነታቸውን ለማንሳት ከእጃቸው ከእጃቸው መዳፋቸው መሬት አስደግፈው መታገሉን ተያይዘዋል። ውድና የተከበራችሁ ውዴ ቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ታሪኩ ከተመቻችሁ ቀጥ የምትል ከሆነ እቀጥላለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ላችኋለሁ ቤተሰብ። እስኪ ታሪኩ ይቀጥል ወይንስ አይቀጥል? ሀሳብ አስተያየታችሁን አይቼ ከተመቻችሁ ነው ማለት ነው የምቀጥለው ያው አልጨረስኩትም በጣም ረጅም ስለሆነ ነው። ቀጣይ ላይ ደግሞ የማቀርብላችሁ ይሆናል። ለዛሬ እንዳይረዝምባችሁ በዚሁ ላጠናቀው ብዬ ነው ቤተሰብ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩ ለነበረን ቆይታ ከልብ አድርጌ ነው የማመሰግ ነው። አበረታቶኝ ማለት ነው ቤተሰብ። አይከፈልበትም። ቪዲዮ ጨርሳችሁ ለማየት ሞክሩ። ሰምታችኋል። ባይ ባይ